ዛሬ በግሌ በጣም የተደሰትኩበት እና ከስድስት አመት በላይ በፍርድ ቤት ሙግት ያለፈን ጉዳይ ነው ይዤላችሁ የመጣሁት። ጉዳዩ ከባልና ሚስት የንብረት ክርክር ጋር ይገናኛል። በዚህ ጉዳይ ላይ ክርክር ያለባችሁ የሚመለከታችሁ ባለሙያዎችም ሆነ ማናቸውም ሰዎች ይሄ ውሳኔ በጣም ይጠቅማችኋል። ውሳኔውን በኋላ እነግራችኋለሁ። ታሪኩን ባጭሩ ልንገራችሁ። በጣም የሚገርም ታሪክ ነው። እንግዲህ ደንበኛዬ ከጋብቻ በፊት ቤት ትገዛለች። በጨረታ ቤቱን ከገዛች ከአንድ አመት በኋላ ታገባለች። ከባለቤቷ ጋር የሆኑ እና በዚህ በገዛችው ቤት ላይ መሰረታዊ የሆኑ እድሳት ያደርጋሉ። ጣሪያውን የተወሰነ ይቀይሩታል፣ ቀለም ይቀየራል፣ ግራውንዱ ሴራሚክ ይደረጋል፣ ባኞ ቤቶቹ ይቀየራሉ። በጣም መሰረታዊ የሚባል እድሳት ይደረግበታል ማለት ነው እና በኋላ ጋብቻው በፍቺ ሲፈርስ ባል ምን አይነት ጥያቄ ይዞ ይመጣል? ይሄ ንብረት ላይ መሰረታዊ ለውጥ አድርጌያለሁ፣ በሚሊዮን የሚቆጠር ገንዘብ አውጥቼበታለሁ፣ ስለዚህ ንብረቱ የጋራ ንብረቴ ነው፣ ልታካፍለኝ ይገባል በሚል ጥያቄ ያቀርባል። እኛም አይ ከጋብቻ በፊት የገዛነው ንብረት ነው። ከጋብቻ በኋላ ያለውን ንብረት ያረገው እድሳት ካለ ገንዘቡን ከምናካፍል በስተቀር ቤቱ የጋራ ሊሆን አይችልም ብለን ብንከራከርም ሰበር በተለያየ ጊዜ የሰጣቸው ውሳኔዎች ስለነበሩ ከጋብቻ በፊት የነበረ ንብረት ከጋብቻ በኋላ መሰረታዊ የሆነ እድሳት፣ ከፍ ያለ እድሳት ተደርጎበት ከሆነ ቤቱ የጋራ ነው የሚል ውሳኔ ሰጥተው ስለነበር ፍርድ ቤቶች ከፌደራል የመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ችሎት ድረስ ትክክል ነው፣ ልታካፍሉ ይገባል በሚል ውሳኔ ይሰጣል ማለት ነው። ይህንን ውሳኔ በመቃወም ተገቢ አይደለም የንብረት ህግን በተለይ የህገ መንግስቱን አንቀጽ አርባ የሚጥስ ተግባር ስለሆነ ህገ መንግስታዊ ትርጉም ያስፈልገዋል በማለት ወደ ፌዴሬሽን ምክር ቤት ጉዳዩን ይዘን ሄድን ማለት ነው፣ ወይም ይዚ ሄድኩ። የፌዴሬሽን ምክር ቤትም መስከረም 28 ቀን 2017 ዓ ም በመዝገብ ቁጥር 134 16 የእኛን ክርክር የሚደግፍ ውሳኔ ሰጥቷል። የእኛ ክርክር የነበረው ምንድን ነው? ከጋብቻ በፊት የገዛ ነው። ከጋብቻ በፊት ስንገዛው ቦታውንም ጭምር ነው መርጠን የገዛ ነው። ቦሌኖ ጉልሌ ነው የሚለውን መርጠናል። የሊዝ ውል ተዋውለናል። የሊዝ ውል ደግሞ በገበያ ዋጋ ትልቅ ዋጋ ያለው ነው። መሬት የመንግስት ቢሆንም፣ ሊዝ ግን በገበያ ዋጋ በሚሊዮን የሚቆጠር ዋጋ ያለው ነው። በዚህ ቤት ላይ ምንም እድሳት ሳይደረግበት ከገዛ ነው ጀምሮ እስከምና ደንበኛ እስክታገባው ድረስ ያለው ጊዜ ራሱ ከገዛችሁበት ወደ 400 ሺህ ብር ነው የገዛችሁ፣ ግን በአመቱ ወደ ሚሊዮን የሚቆጠር ገንዘብ ውስጥ ነው የገባው። ቤቱ ያለ ምንም እድሳት ለገበያ ቢቀርብ ኖሮና ይሄ ሰው ከዚህ ንብረት እንዲካፈል ማድረግ ያለ አግባብ እንዲበለጽግ ማድረግ ነው። በጋብቻ ቤት የነበረ የግል ንብረት የግል ሆኖ ነው መቀጠል ያለበት። ስለዚህ እድሳት የተደረገበትን ንብረት በባለሙያ አስገምቶ ይህንን ማካፈል እየተቻለ ወደ ኋላ በመሄድ ንብረቱን የጋራ ማድረግ የቤተሰብ ህጉንም ይጥሳል። ይህ ህገ መንግስቱን አንቀጽ 40 ይጥሳል በሚል ነው ክርክር ያቀረብ ነው። የፌዴሬሽን ምክር ቤትም ይህንን ክርክራችንን በመቀበል ትክክል ነው፣ ከህገ መንግስቱ አንቀጽ 40 አኳያ የህገ መንግስቱን አንቀጽ 40 በሚያጠናክር መልኩ የወጣውን የቤተሰብ ህጉን መሰረተ ሀሳብ በሚንድ መልኩ ከጋብቻ በፊት የግል የነበረ መሆኑ የማያከራክርን ነገር ከጋብቻ በኋላ የድሳት ተደርጓል በሚል ምክንያት የጋራ እንዲሆን ማድረግ መሰረታዊ ስህተት ነው፣ የግል ንብረትን የሚጋፋ ነው። ይህን ብቻም አይበቃም። በህገ መንግስቱ አንቀጽ 34 ላይ ለቤተሰብ ጥበቃ እንደሚደረግ ይታወቃል። ለጋብቻ ጥበቃ እንደሚደረግ ይታወቃል። እንደዚህ አይነት ውሳኔዎች የምንሰጥ ከሆነ ግን ባለትዳሮች ወይም ቤተሰቦች በንብረት ምክንያት እንዲጋጩ፣ እንዲጣሉ በማድረግ የጋብቻም ደህንነት አደጋ ላይ እንዲወድቅ የሚያደርግ ውሳኔ ነው። በተለይ ደግሞ በቤተሰብ ህጉ ላይ በግል ንብረት እና በጋራ ንብረት መካከል መቀላቀል በሚኖሩበት ጊዜ በግልጽ ለይቶ ማካፈል እንደሚቻል የሚደነግግ ህግ ባለበት ከጋብቻ ብቻ በፊት የነበረ የግል ንብረት እድሳት ስለተደረገበት ብቻ የጋራ እንዲሆን ሰበር የሰጣቸውን ውሳኔዎች በሙሉ ሽሯቸዋል ማለት ነው እንግዲህ ባለሙያዎች የተለያያቸው ሰዎች በዚህ ጉዳይ ላይ ሀሳባችሁን ልትሰጡ ትችላላችሁ ተገቢ ውሳኔ አይደለም ብላችሁ የምትከራከሉ ከሆነ በእኛ በኩል ግን ያለው ክርክር ምንድነው? ከጋብቻ በፊት ንብረቱ በሚገዛበት ጊዜ ንብረቱ የሚገኝበት ቦታ ሎኬሽን ትልቁ ዋጋ ነው። ጣሪያና ግድግዳ ብቻ አይደለም የሚታየው። ምክንያቱም የሰበር ውሳኔዎች ሲሰጡ የነበረው ከጋብቻ በፊት የነበረውን ጣሪያ ግርግዳ ከጋብቻ በኋላ የነበረውን ጣሪያ ግርግዳ በማነጻጸር ከጋብቻ በኋላ ያለው መሰረታዊና ከፍ ያለ ዋጋ ያለው ከሆነ ወደ ኋላ በመሄድ ንብረቱ የጋራ ነው ነበር የሚሉት። ነገር ግን ከጋብቻ በፊት እኛ የገዛነው ጣሪያና ግድግዳ ብቻ አይደለም ቤቱ የሚገኝበትን ሎኬሽን ስንመርጥ የሊዝውን ለዘጠና መናምን ዓመት ስንዋዋል ይሄ ለገበያ ቢቀር ያለ ምንም እድሳት ለገበያ ቢቀርብ ትልቅ ዋጋ ያለው ንብረት ነው እና ይሄን ከግምት ያላስገባ ውሳኔ ነው። በተለይ ደግሞ ከጋብቻ በፊት የነበረ የግል ንብረት የግል ሆኖ ይቀጥላል የሚለውን የቤተሰብ ህጉን የሚጥስ ነው። በዚህ ምክንያት በጋብቻ ምክንያት የመጣ ሰው እድሳት ስላደረገ ብቻ ከንብረቱ እንዲካፈል ማድረግ ከጋብቻ በፊት የነበረውን እሴት ያለ አግባብ እንዲካፈል እና ያለ አግባብ እንዲበለጸግ ማድረግ ነው የሚል ነው ክርክሩ። ተነጋገሩበት፣ ተወያዩበት።